በሱዳን የትኛውም ገጽ ላይ የሚሰማ አንድ ስም አለ። በርካቶች አረመኔ መሆኑን በማሰብ ስሙን ሲሰሙ ይሸበራሉ። በሱዳን የእርስ በርስ ጦርነቱ ውስጥ እጁ አለበት። ሱዳን አሁን ላይ ላለችበት አሳዛኝ ሁኔታ ዋና ተጠያቂ ነው። የስሙ ባለቤት የትምህርት ቤት ደጃፍ አልደረሰም። በግመል ንግድ ነበር የታወቀው። ያ ከመሆኑ ጋር ግን የአገሪቱ ሁለተኛ ሰው በመሆን ምድሯን ወደ ሬሳ መጋዘንነት ወንዟን ናይልን ወደ ደም ቧንቧነት ሰፊና ደግ ህዝቧን ደግሞ ወደ ስደተኛነት ቀይሯል። ያ አደገኛ ስም ሙሐመድ ሐምዳን ዳጋሎ፣ በቅጽል መጠሪያው ደግሞ ሄሜቲ ይሰኛል። ዛሬ ስለዚህ ሰው ማንነት ከተለያዩ ምንጮች አጣርቼ ያገኘሁትን መረጃ አካፍላችኋለሁ። ወደ ፕሮግራሙ ከማለፋችን በፊት ግን ቻናሉን ሰብስክራይብ ቪዲዮ ደግሞ ላይክ እንድታደርጉ ከወዲሁ ጠይቃለሁ። አሁን በደም ወደ ተሞላው የሱዳን እጣፈንታ ወሳኝ ሰው ታሪክ በዝግታ አናቅና፣ ሄሜቲ በሱዳን ምድር ከተፈጠሩ እጅግ አወዛጋቢና አደገኛ የጦር ሰዎች መካከል አንዱ ነው። መሐመድ ሐምዳን ዳጋሎ ከፕሬዚዳንት ኦማር አልበሺር ከስልጣን መወገድ በኋላ የሀገሪቱን እጣ ፈንታ ለመወሰን ከተሰለፉ ጥቂት ሰዎች መካከል ዋነኛው ነው። ሄሜቲ የተወለደው ማህሪያ አካባቢ አረበኛ በሚናገረው የሪዜጋት ማህበረሰብ ውስጥ ነው። ታዲያ እንደ ማንኛውም የገጠር ሰው የተወለደበትን ዓመት የሚጠቅስ ሰነድ ባለመኖሩ የትውልድ ዘመኑ ግምታዊ ሊሆን ተገዷል። በዚህም አብዛኛዎቹ ስለ ታሪኩ ያጠኑ ሰዎች በ1975 አካባቢ ሳይወለድ እንዳልቀረ ያስቀምጣሉ የሄሜቲ አጎት ጁማ ዳግሎ የሪዜጋት ማህበረሰብ ወይንም ጎሳ መሪ ነበሩ ታዲያ ጎሳቸውን ይዘው ወደ ዳርፉር የመጡትና የሰፈሩት ከ1970 እስከ 1980 ባሉት ዓመታት ውስጥ እንደሆነ ይነገራል የዝውውሩ ዋና ምክንያት ደግሞ ጦርነትን ሽሽት ሄሜቲ ትምህርት ቤት ገብቶ ነበር ግን ከአራተኛ ክፍል በላይ መማር አልቻለም ይልቁንም ጎሳው ወደሚታወቅበት የግመል ንግድ ገባ። በልጅነቱም ገንዘብና ንግድን ተዋወቀ። ፊደል በአግባቡ ባይቆጥርም ንግዱ ላይ ግን ተዋጣለት። በአስራዎቹ ዕድሜ ላይ ሳለ ነበር ግመሎችን ወደ ቻድ፣ ሊቢያና ግብፅ እያሻገረ መሸጥ የጀመረው። ያኔ ዳርፉር በሱዳን ሕግ አልባ አካባቢ፣ ነዋሪዎቹ በከፋ ድህነት ውስጥ የሚማቀቁበትና በወቅቱ ፕሬዝደንት በነበሩት ኦማር አልበሺር መንግስት ችላ የተባለ አካባቢ ነበር። በመሆኑም ጃንጃዊድ በመባል የሚታወቁት የአረብ ታጣቂዎች በሄሜቲ አጎት ጁማ ዳግሎ የሚመራውን ኃይል ጨምሮ የፉር ብሔረሰብ ተወላጆች መንደሮችን እያጠቁ ነበር። ይህ ጥቃት አረባዊ ዝርያ በሌላቸው ብሔረሰቦች ላይ ያነጣጠረና በዘረኝነት የተለወሰ ነበር። በኋላ ላይ ሽምቅ ጥቃቱ ሲበረክት የሄሜቲ የግመል ንግድ አደጋ ላይ ወደቀ። በጉዞው ላይ ለዘራፊዎች ተጋለጠ። በመሆኑም ሄሜቲ የራሱን መለስተኛ አቅም ያለው ሚሊሻ አቋቋመ። ሚሊሻው የተቋቋመው የንግዱን መንገድ ደህንነት ለማስጠበቅና የሄሜቲን ንግድ ለማስቀጠል ነበር። ነገር ግን ብዙም ሳይቆይ ሄሜቲ የጎሳው መሪ ለመሆን በቃና፣ ያጎቱን ሰራዊት የመምራት እድል ተፈጠረለት። በመሆኑም ግዙፍ የሆነ ሰራዊት ለሄሜቲ ገብቶ ሰጥ ለጥ ብሎ ይታዘዘው ገባ። አረብ ባልሆኑ ብሔረሰቦች ላይ የሚደረገው ጥቃትን ጨምሮ ቀጠለ። ይህ ተከታታይ ጥቃት እንደ ኢሮፓያን አቆጣጠር በ2003 ወደ ለየለት ግጭት አደገ። በዚያን ወቅት አረብ ያልሆኑ የፉር ተዋጊዎች ከማሳሊት ዛጉዋ፣ እና ሌሎች ቡድኖች ጋር ተጣምረው በሀገሪቱ የአረብ ልሂቃን ችላ ተብለናል ሲሉ አመፁ። በምላሹም አልበሺር የጸረ ሽምቅ ጥረቱን ለመምራት በሚል ጃንጃዊድን አስፋፋ። ያኔ ነው ሄሜቲ ከነሰራዊቱ ወደ ጃንጃዊድ እንዲቀላቀል እየተደረገው በኋላ ሙሉ ሰራዊቱ ፈጥኖ ደራሽ ኃይል በሚል ተፈውዞ አመራሩ ለሄሜቲ ተሰጠው። በዚህም በቀጥታ ሄሜቲ ትዕዛዝ ከፕሬዚደንት ኡማር ሐሰን አልበሺር የሚቀበልበትና ተሰሚነቱ የጨመረበት እድል ተመቻቸ። ፕሬዚደንቱ ሄሜቲን የፈጥኖ ደራሽ አዛዥ ሲያደርጉት ጭካኔና ግትርነቱን አይተው እንጂ ምንም አይነት ወታደራዊም ሆነ አካዳሚያዊ እውቀት ኖሮት አይደለም። ብሎም ሄሜቲ ወታደራዊ ሽራፊ ማዕረግ እንኳን ያልነበረው ባህላዊ ተዋጊ ነበር። ጭካኔው ግን ከፍተኛውንና አደገኛውን በኋላ ሱዳንን ራሷን ያሰጋትን ጦር እንዲመራ አስቻለው። ከዚያ በኋላ የሄሜቲ ኃይል የመኖሪያ መንደሮችን በማቃጠል በመዝረፍ፣ በመድፈርና በመግደል ታዋቂነቱን አገኘ። እንደ ኤሮፓውያን አቆጣጠር በህዳር 204 የአድዋ መንደር ላይ ጥቃት በማድረስ ሰላሳ 6 ሕፃናትን ጨምሮ 126 ሰዎች መሞታቸውን የአፍሪካ ህብረት ሰላም አስከባሪ ኃይል አረጋግጧል። የአሜሪካ መንግስት ባደረገው ምርመራ ደግሞ ጃንጃዊድ የዘር ማጥፋት ወንጀል በመፈጸም ተጠያቂ ነው ሲል ከሷል። የዳርፉር ግጭት ወደ ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የተላለፈ ሲሆን ምንም እንኳን አልፈጸምንም ብለው ቢያስተባብሉም አልበሽርን ጨምሮ በአራት ሰዎች ላይ የዘር ማጥፋት ወንጀል ክስ ተመስርቷል። ሄሜቲ በወቅቱ በአቃቤ ህጉ እየታ ውስጥ ከነበሩ በርካታ የጃንጃዊድ አዛዦች ሁሉ በድሜ በጣም ትንሽ ተብሎ ነበር የታለፈው። ከዚያ በኋላ ጃንጃዊድ የተባለው ኃይል በመስራቸው አልበሺር ላያነጸ ያኔ ሄሜቲ የበሺር አለንጋ ሆኖ ብክ አለ። ጃንጃዊድን እያሳደደ ገረፈው፣ የመንግሥትን ጦር እየመራ ዓመፁን አዳፈ ነው። አልበሺር በሄሜቲ ታማኝነት ተማርኮ ወንድሞን ስልጣን ሰጠለት፣ እሱንም እድገትና ማዕረግ፣ ሌሎችም በርካታ ጥቅማ ጥቅም ለገሰው። ሄሜቲ ከዚህ በኋላ በምዕራብ ዳርፉር የሚገኘውን በአፍሪካ ትልቁ ነው የሚባልለትን ጀበል አሚር የተባለ የወርቅ ማውጫ መንደር በኃይል ተቆጣጠረ። ብዙም አልቆይም ወዲያውኑ በወንድሙ አብድራህማን ዳግሎ የሚመራ አልጁነይድ ኢንዱስትሪያል ግሩፕ የተሰኘ ኩባንያ አቋቁሞ የሚያወጣውን የወርቅ ምርት ከሀገሪቱ ብሔራዊ ባንክ እውቅናው ውጪ ወደ ዓለም አቀፉ ገበያ ማቅረብ ጀመረ። በዚህ ጊዜ ፕሬዝደንቱ ሄሜቲ ለስልጣናቸው ህልውና ትልቁ ኃይል መሆኑን ያስቡ ስለነበር ሊያስቆሙት አልደፈሩም። ሄሜቲ በአጭር ጊዜ ውስጥ የተትረፈረፈ ሀብት አከማቸ። ሆኖም ሰውየው የዋዛ አይደለም። ሀብቱን ብቻውን አላጋበሰም። ቤተ ዘመዱም በሙሉ ለሱ ታማኝ የሆኑ ከበርቴዎች እንዲሆኑ መንገዱን ጠረገላቸው። ሀብቱን በቤተሰቡ መሃል ረጨው። የሄሜቲ ቤተሰብ በሀገሪቱ ዝነኛ ከበርቴ ሆነ። ሄሜቲ አሁንም በዚሁ አልተገደበም። ራእዩና ህልሙ ሰፊ መሆኑን ያሳየነው የተባለለትን እርምጃ ወሰደ። ከወርቅ ንግድ የሚያገኘውን ሀብት ከመንግሥት ዕውቅና ውጪ በፈጥኖ ደራሹ ሰራዊት መሃል በመበተን ሰራዊቱ እሱም ብቻ የሚገዛበትን አልጋ ዘረጋ። የአገሪቱ ሰራዊት በህልሙ የማያስበውን ደሞዝ ለፈጥኖ ደራሹ ሰራዊት ቆረጠ። ይህ ሰራዊቱ እንዲበዛ አደረገው። የየቡድኑ አዛዦችም በተንጣለለ ቪላ የሚኖሩ የሄሜት አሽከሮች ሆኖ አረፉት። ከዚያ በኋላ የፈጥኖ ደራሽ ኃይል ሄሜቲ ከተባለ የሚገባበት እስከሚጠፋው ድረስ የሚደነገጥለት ስብዕና ሆኖ አረፈ። በኋላ ወርቃማ ዕድል ለሄሜቲ ተፈጠረ። ፈጥኖ ደራሽ ኃይሉ ሳውዲና የተባበሩት አረብ ኤምሬት ከየመኑ ሁቲ ጋር በሚያደርጉት ጦርነት ላይ አጋዥ ኃይል ተደርጎ ተላከ። በዚህም ሄሜቲ ከጀነራል አብድልፈታህ አልቡርሃን ጋር ዘምቶ ለሳውዲ ያለውን ታማኝነት አረጋገጠ። በዚህም ከውጭ ኃይሎች ጋር ቀጥታ ግንኙነት ኖረው ማለት ነው። ሄሜቲ እንዳለመማሩ የዋዝ አይደለም፣ በጣም ብልህ ሰው ነው። በዚያው በድብቅ ከተባበሩት አረብ ኤምሬትና ከሳውዲ አመራሮች ጋር ቅጥረኛ ወታደሮችን ለማቅረብ ተደራደረ። በዚህም በተለይ ከሙሐመድ ቢን ዛይድ ጋር የጠበቀ ግንኙነት ኖረው ሀብቱን አፍስሶም የግሉ ያደረገውን ፈጥኖ ደራሽ ኃይል ከሱዳን መንግሥት ዕውቅና ውጪ ዘመናዊ የጦር መሳሪያዎችን አስገብቶ አስታጥቀው ታዲያ፣ ከዚያ በኋላ ሰራዊቱ እንዴት ለሄሜቲ ላይታመን ይችላል? ከዚያ በኋላ በአህመድ አዋድ የተመራው አመፅ የአልበሽርን መንግስት ሲነቀንቅ ፕሬዚደንቱ ሄሜቲን አመፁን እንዲያፍን ጥያቄ አቀረቡ። ሄሜቲ ግን የበሽር መንግሥት እንዳበቃለት ስለተረዳ በሽርን ለማባበል ሰራዊቱን ወደ ካርቱም ከላከ በኋላ ሰራዊቱ እርምጃ እንዳይወስድ ትእዛዝ ሰጠ። በዚህ መሃል ከመንግስት ጋር ሳይጣመር ዳሩን እንደያዘ የበሽር መንግስት ተገልብጦ አዲስ የሽግግር መንግስት ተቋቋመ። ብዙም ሳይቆይ ግን ህዝቡ አዲሱን መንግስት እንዳልፈለገው አሳየ። በመሆኑም አብደልፈታህ አልቡርሃን በወታደራዊ አገዛዝ ቁንጮ ሥልጣን ላይ ለመውጣት እርምጃቸውን ወሰዱ። ጀነራል አብደልፈታህ በሰራዊቱ ውስጥ የቆዩ ሲኒየር ወታደር ከመሆናቸው ጋር ሥልጣኑን ለመቆናጠጥ ግን እገዛ ይፈልጉ ነበር። እናም ሄሜቲ እድሉን ተጠቅሞ ከፍተኛ ድጋፉን ለአልቡርሃን አደረገ። በዚህም ልፋታቸው ፍሬ አፍርቶ አልቡርሃን የሱዳን ፕሬዝደንት ሆኑ። ታዲያ ባለውለታቸውን አረሱም። ፕሬዝደንቱ ሄሜቲን ቀጥታ የምክትሉን ቦታ ሰጡት። ሄሜቲ የሀገሪቱ ሁለተኛው ሰው ሆነ። ታዲያ ሄሜቲ የመጀመሪያው ይፋዊ ጉብኝት ወደ ሳውዲ አረቢያ አድርጎ ከሞሐመድ ቢን ሰልማን ጋር የተማከረውን ተማክሮ የቀደመ ወዳጅነቱን አጠናክሮ ተመለሰ። ከጊዜ በኋላ ሄሜቲ አንዳንድ እርምጃዎችን መውሰድ ጀመረ። ሰልፈኞችን አጠቃ። ይህ ሕዝቡ ላይ ከቀደመ የጨፍጫፊነት ስሙ ባሻገር አዲስ የአረመኔነት ፋይል ከፈተበት። የሄሜቲ እንቅስቃሴዎችም በቡርሃን መንግሥት አልተወደዱም። ቡርሃን የሆነ ገደማ በጀት እንዳለባቸው ተሰማቸው። በመሆኑም የፈጥኖ ደራሽ ኃይል ሙሉ ለሙሉ ለሄሜቲ ታማኝ መሆኑን በማስተዋላቸው ፈጥኖ ደራሽ ከሀገሪቱ ብሔራዊ ሰራዊት ጋር መቀላቀል አለበት ሲሉ እቅዳቸውን አስረዱ። የአልቦርሃንና የሄሜቲ ወዳጅነትም እዚህ ላይ ተቋጨ። የፈጥኖ ደራሽ መፍረስ ቀጥተኛ ተጎጂው ሄሜቲ ብቻ እንደሆነ የተረዳው ሄሜቲ ፈጥኖ ደራሽ በጭራሽ አይበተንም፣ ከሰራዊቱ ጋርም አይቀላቀልም ሲል ጠርዙን አስረዳ። በመሆኑም አልቦርሃንም ሆነ ሄሜቲ አሰላለፋቸውን ወደ ማስተካከል ገቡ። ሀገሪቱ ወደ የማይቀር ጦርነት መግባቷ ነበር። ሄሜቲ ይህን ፈጥኖ ደራሽ ኃይል ወደ ሰራዊቱ መቀላቀል ማለት በዳርፉር በፈጸመው የዘር ማጥፋት ወንጀል ለመጠየቅ ራስን ማመቻቸት ማለት እንደሆነ አይጠፋውም። በኃይል የተቆጣጠረውን የወርቅ ድርጅት ለመንግስት ማስረከም ማለት እንደሆነም የማይገባው ቂል አይደለም። ይህ ማለት ደግሞ ነገሩ የሰውየው ሕልውና ነው ማለት ነው። ሄሜቲ ለግላዊ ደህንነቱ ሲል ሀገሪቱን ወደ ለየለት የእርስ በርስ ጦርነት ማገዳት። በ2023 ኤፕሪል 15 የሄሜቲ ጦር በካርቱም የሚገኙ የመንግሥት የጦር ካምፖችን አጠቃ። ያን ተከትሎ የመንግስት ጦር በአየር ኃይሉ በኩል አጸፋውን መለሰ። ጦርነቱ በእንዲህ ያለው የሥልጣን ሽኩቻ ምክንያት ተጀምሮ እስካሁን ቀጥሏል። የሱዳን ሕዝብ ከሁለት ዓመታት በላይ በተለያዩ ሥቃዮች እያለፈ በርካታ ወገኖቹን እያጣ ነው። ሱዳን ወደ ፍርስራሽ ከተሞች አገርነት ተቀይራለች። ከፊል ህዝቧም ስደተኛ ካምፖች ውስጥ የእርዳታ ስንዴ እየለመነ ኑሮውን እየገፋ ነው። ልበ ደንዳናው ሄሜቲ ግን ይህን ሁላ ከቁብ አይቆጥረውም አሁንም እየተዋጋ ነው። አላህ ይህንን ጦርነት ማብቂያ ያድርግለት፣ የሱዳንን ህዝብ ሰላምም ይመልሰው። ውድ ተከታታዮቼ፣ ይህ የእኔ ቀጥተኛ ምልከታና ባነበብኩት ልክ የተረዳሁት እውነታ ነው። እናንተስ ስለዚህ ጦርነት ማንን ተጠያቂ ታደርጋላችሁ? በኮመንት ሴክሽን ላይ አስተያየታችሁን አስፍሩልኝ። በሌላ ፕሮግራም እስካገኛችሁ! ሰላም